ወመንፈስ ቅዱስ አሐዱ አምላክ ስንክሳር ዘወርኀ ሚያዝያ አንድ አንድ አምላክ በመሆን በአበሎመፈስ ቅዱስ ስም የተባረከ የሚያዝያ ወር ቀኑ አስራ ሶስት ሰዓት ሲሆን ከዚያም ይጀምራል። ሚያዝያ አንድ በዚች ቀን የከበረ አባት አባ ስልዋኖስ አረፈ። ይህም አባት በአስቄጥስ ስገናም ከከበረ አባ መቃርስ ዘንድ በታናሽነቱ መነኮሰ። በጠባብ መንገድ ሁሉ ተጋደለ፣ በብዙ ጾም እና ጸሎት በመትጋት በትሕትና በፍቅር ተወስኖ ኖረ። ታላቅ አባትም ሆነ! የክብር ባለቤት ጌታችን አምላካዊ ራእይን ይገልጽለት ነበር፣ ድንቅ የሆነ ነገሮችንም ይነግረዋል። ይህም እንዲህ ነው። በአንዲት ዕለት ልቡ ተመስጦ በምድር ላይ በግንባሩ ተደፍቶ ብዙ ጊዜ ቆየ። ከዚህም በኋላ ነክቶ ራእዩን ራሱን ቀና አደረገ። ከእርሱ ዘንድ ያሉ ወንድሞች መነኮሳትን በእርሱ ላይ የደረሰበትን ይነግራቸው ዘንድ ለመኑት። ዝም ብሎ መድርር ለቅሶ ያለቅሳል እንጂ ልነግራቸው አልወደደም። ከእርሱ የሆነውን ያስረዳቸው ዘንድ ግድ ባሉት ጊዜ እንዲህ አላቸው። ተድላ ወዳለበት ገነት አውጥተውኝ በዚያ የጻድቃንን መኖሪያ አየሁ። ደግሞ የስቃይ ቦታዎችንም ሁለተኛም ብዙዎች የመነኮሳትን ወደ ገሃነም ብዙዎች ምእመናን ወደ መንግሥተ ሰማያት ሲወስዷቸው አየሁ። እንግዲህ እኔ ለነፍሴ የማለቅስ ለምንድን ነው አላቸው። ከዚያችም ቀንም ጀምሮ በኋላ ወደ ዘላለም ጨለማ ሊወስዱኝ ዛሬ የዚህን የኃላፊውን ዓለም ብርሃን ማየት አሊሻም እያለ ፊቱን በቆቡ ሸፍኖ የሚያለቅስ ሆነ። ይህም አባት በመንፈሳዊ ስራ የተጠመደ ሆነ። ደቀ መዛሙርቱንም ለምግባቸው የሚሆን ስራን ከመስራት እንዳይቋረጡ ከእለት ምግባቸው የሚተርፈውንም እንዲመፀውቶ ያዛቸዋል። በአንዲት ቀን አንድ ታካች የሆነ መኖክሴ ወደ እርሱ መጣ። ሽማግሌውን አባትና ደቀ መዛሙርቱን ሲሰራ አይቷቸው ለኃላፊ ምግብ ትሰራላችሁ፣ ትደክማላችሁ የዘላለም ሕይወት ለሚሆን ምግብ ስሩ፣ ድከሙ እንጂ ይህ በከበረ ወንጌል የተጻፈ አይደለም? ማርያምም የማይቀሟትን በጎ እድል ትምህርትን እንደመረጠች ብሎ ጠቀሰ። ሽማግሌው አባ ስልዋኖስም እንዲህ ስናገር በሰማ ጊዜ ደቀ መዝሙሩን እንዲህ ስላዘዘው፣ ይህን መነኮስ ከእንግዳ ማሳረፊያ ቤት አስገብተ የሚያነበውን መጽሐፍ ስጠው በሩንም በላዩ ዝጋ፣ በእርሱ ዘንድም ለመብል የሚሆን ምንም ምን አትተው። ረዲሁም ሽማግሌው መምህሩ እንዳዘዘው አደረገ። ዘጠኝ ሰዓትም ሲሆን መነኮሳቱ ተሰበሰቡ፣ ከሽማግሌው አባትም ጋር ጸሎት አድርገው ምግባቸውን ተመገቡ። ያን እንግዳ መኖክስ ግን አልጠሩትም። እርሱም ብጠሩኝ ብለው ወደ ደጃፍ እየተመለከተ ይጠብቅ ነበር። በረሃብን በተቃጠለ ጊዜ ከበዓቱ ወጥቶ ወደ አባ ስልዋኖስ ሄደ። አባቴ ሆይ የመነኮሳቱ እራታቸውን በሉ አለው። ሽማግሌውም አሁን በሉ ብሎ መለሰለት። ሁለተኛም ደግሞ እኔ እንግዳ ሲሆን ለምን አልጠራችሁኝም? አለ። የከበረ አባት ስልዋኖስም አንተማ ስጋዊ መብል የማትሻ መንፈሳዊ ሰውነ በጎ ይድል ስለመረጥክ እኛ ግን ስጋውያን ሰዎች ለሥጋዊ መብል የምንሰራ የምንደክም ነን። ስለዚህም ለምግባችን የሚሆነውን በእጃችን እንሰራለን ብሎ መለሰለት። ያ መነኩሴም በንግግሩ እንደበደለ አውቆ አባ ስልዋኖስን፣ አባቴ ሆይ እኔ በድ ያለውና ይቅር በሉኝ ብሎ ሰገደለት። አባ ስልዋኖስን ማርታ በመስራት እንደደከመች እንዲህ እንድከም እንስራ ከማርያ ከማሪያ ይልቅ ማርታ የተዘጋጀች ይሆናለች እና ብሎ መለሰለት ያ ታካች የነበረ መኖክሰም በዚህ አባት ትምህርት ተመክሮና እና ተገስጾ ሁልጊዜ የሚሰራ እና ከእርሶ የሚተርፈውንም ለድሆች የሚመጸውት ሆነ። ይህ አባት ስለ መንፈሳዊ ተጋድሎ ጥቅም ያላቸው ብዙ ድርሳናትና ተግሳጻትን ደረሰ። እድሜውን በመልካም ሽምግልና በተፈጸመ ጊዜ የሚያርፍባትን ሰዓት እግዚአብሔር ነግሮት በእርሱ አቅራቢያ ያሉ መነኮሳትን ጠርቶ ከእርሳቸው በረከትን ተቀበለ። በጸሎታቸው እንዲያስቡት ለመናቸው፤ እነርሱ በእግዚአብሔር ዘንድ እንዲያስቧቸው እንዲያስቧቸው ለመኑት። እርስ በርሳቸውም ተሰነባብተው በፍቅር በሰላም አረፈ። ጸሎቱ በረከቱ ከእኛ ጋር ለዘላለሙ ትኖር አሜን። ቅዱሳን መነኮሳት። በዚህችም ቀን ደግሞ በላይኛው ግብፅ ያሉ አረቦች ተሰብስበው በአስቄጥስ ያሉ አድባራት እና ገዳማትን የአባ መቃርስንም ቤተ ክርስቲያን ከበቡ። በአድባራቱ እና በገዳማቱ ያለውን ዕቃ ሁሉ ማረኩ። መነኮሳትም ተሰብስበው በከበሩ አባቶችም ስም ወደ እግዚአብሔር በጸሎት ማለዱ። የክብር ባለቤት ጌታችን ኢየሱስ ክርስቶስ እነዚያን አረቦች አስደንግጦ አሳደዳቸው። ያን ጊዜ ማንም የተከተላቸው ሳይኖር ድል ሆነው ሸሹ ከክብር ባለቤት ከጌታችን ኢየሱስ ክርስቶስ ኃይል በቀር ማንም የተከተላቸው ሳይኖር ነው። ይቅር ብሏቸዋል እና ጌታችንን አመሰግኖት፣ ለእርሱም ክብር ምስጋና ገንዘብ ይሆን ገንዘቡ ይሁን ለዘላለሙ አሜን። ቅዱስ አሮን ካህን የሊቀ ነቢያት ሙሴ ወንድም፣ በዚችን ቀን በእስክንድሪያ ከተማ በሚገኝ በግብፃውያን መጽሐፍ እንደተጻፈ በላይ ላይ ግብፅ ያለ ግብፃዊም እንደጻፈ ለዕንበረም ልጅ ለሙሴ ወንድሙ የሆነ ካህኑ አሮን የዕረፍቱ መታሰቢያ ሆነ ይላሉ። በኦሪቱ መጻሕፍት የተጻፈ ግን እስራኤል ከግብፅ ከወጡ በሁለተኛ ወር በሦስተኛው ቀን አረፈ ይላሉ። ይኸውም ግንቦት ስምንት ነበር። የእስራኤሉ ወሮች በጨረቃ እየተቆጠሩ ዓመቱን ስለሚዞሩ በዚያች ዓመት ሚያዝያ አንድ ቀን ሆኖ ስለተገኘ በእኛ ዘንድ ግን የኦሪት ዘኁልቁ መጽሐፍ በአምስተኛው ወር መባቻ ስለሚል መታሰቢያው ነሐሴ አንድ ቀን እናደርጋለን። ይህም ጻድቅ ሰው የነቢያት አለቃ ለኦሪት ሕግ መምህር ለሆነ ለሙሴ ለነቤ ለነቢዩ ነቢይት ማርያምም ወንድም ነው። እነርሱ ከሌዊ ነገድ ናቸው። እግዚአብሔርም በግብፅ ምድር ብዙ አስደናቂ ታምራትን በእጆች አደረገ። እግዚአብሔርም እርሱንና ልጆቹን መርጦ ካህናቶቹ አድርጎ ከእስራኤል ልጆች ከገንዘባቸውና ከመሳውታቸው አስራትን ሰጣቸው። የቆሬ ልጆች በጠላትነት በተነሱበት ጊዜ እግዚአብሔር ፈርዶ አጠፋቸው፣ ምድርንም አዘዛት፣ አፏንም ከፍታ ዋጠቻቸው። በበጎ ተጋድሎና የኦሪትንም ህግ በመጠበቅ እግዚአብሔርን ካገለገለ በኋላ ሄደ። ጸሎቱ በረከቱ ከኛ ጋር ለዘላለሙ ትኖር አሜን በዚች ዕለት ደግሞ ቅድስት መጥሮንያ አረፈች። ካበረከዙንም ጋር በሰማዕትነት የሞቱ የቅዱስ ዮስጦስ እና የሚስቱ መታሰቢያቸው ነው። በረከታቸውም ከኛ ጋራ ለዘላለሙ ትኑር አሜን። ሚያዝያ አንድ ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አሮን ካህን የሊቀ ነቢያት ሙሴ ወንድም፣ አባ ስልዋኖስ ጻድቅ፣ ቅዱሳን መነኮሳት፣ ቅድስት መጥሮንያ። ወራዊ በዓላት ልደታ ለማርያም ድንግል እግዝእትነ ቅዱሳን ኢያቄም ወሐና ቅዱስ ራጉኤል ሊቀ መላእክት ቅዱስ በርተሎሜዎስ ሐዋርያ ቅዱስ ሚልኪ ትሩፈ ምግባር ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም ዕብራውያን አምስት ከቁጥር ሶስት ጌታዬ ሆይ፣ ክብር ጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክት እያሳስብ በችግረ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክቶች መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅተው ብራና አደምጠው የጻፈውና ያጻፈው ከግእዝ ወደ አማርኛ የተረጎመውን ቃለ ንባብን በእርጋታ መንፈስና በተመስጦልን ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ አንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየ